ሰላም ሰላም፣ ውድና የተከበራችሁ የዓለም ኢትዮ ቤተሰቦች፣ እንዴት ናቸው? ደህና ናቸው ወይ? አላችሁልኛ። ከእኔ ከእግዚአብሔር ይመስገን ሁሉ ሰላም ነው። ለና ለንደ ቤት አትሰላች ሰብስክራይብ፣ እንዲሁ ላይክ እያረጋችሁ ገባ ገባ በሉ። ዛሬ በአዲስ መጥቻለሁ ማለት ነው። ጽናት ድራማ እንደምትመለከቱት ያው ምሩና ዛሬ ቀለበት ፕሮግራም ማለት የቀለበት ፕሮግራም ነው ማለት ነው። የቀለበት እያረጋላት ነው ማለት ነው። ትወደታላቸው እና በጣም እንወዳቸው በጣም በጣም አርጎ የሚሰሩ ድራማ ናቸው ማለት ነው። እና ያው ዛሬ ጽናት አባት እየደወለች ነው ማለት ነው። ጽናት እንዴት ነው ሀገሩ፣ ሰላም ነው ወይ ምናምን እያለች እያወራችሁ ነበር ማለት ነው። እና ያው እንደምትመለከቱት ጽናትን ጉዶ አላወቀችም። ኪራም ይኸው ወደ ቀድሞ ፍቅረኛው አብዳ እንደዚህ ሆና በግድ እንትን እያላችው ነበር ማለት ነው። ለምንድን ነው እንደዚህ ያደረገችው? ለምንድን ነው ያበደችው? በአንተ ምክንያት ነው ያበደችው እያለች የቤት እናት ናት፣ ለኪራ እያስገደደች ነው ማለት ነው። የቤት እናት በቃ ልጅን እንደዚህ ሆና እንዳትቀርብኝ፣ ስለዚህ ልጅን አንተ ጋር ተሆነች ይሻላታል። ስለዚህ ልጅና አደራ አንተ ነው ምትለው። ሁሌ መጠራው አንተ ነው። የትም ይወሰድኩ ያልወሰድኩባት ቦታ የለም። ይጂዩ በቃ ጸበልም ሆነ ከቤትም ሆነ ወስጃታለሁ። ምትለው ኪራና ኪራ ብቻ ነው። እነሱም ቢሎት በቃ ወደ ቀድሞ ፍቅረኛዋ ትሂድ፣ ለትንሽ ጊዜ ታታግዝ ታክ ማለት ለትንሽ ጊዜ ተሽሏት እንድትቀመጥ ነሽ ተስ ጋራት ትሆን ብለው ዶክተሮቹ ፈቅደዋል ማለት ነው። ያው ዶክተሮቹን ባሉ መሰረት እናትየውም ለኪራ እያስገደደችው ነበር ማለት ነው። እኔ ልጅ ከአንተ ጋር ስትሆን ነው ደስ ማለት ልቦናው ነው የምትለው። አሁን ታማ ብለች የው እንደብት ነው የሚያረጋት ብላ ያለች ነው ማለት ነው። ይሁን እንደምታያት ያው ሁላችንም እናቀተለን። ቢቲ በመምጣቷ ማንም ደስ ያለው የለም። ግን በቃ አሁን የጽናት ህይወት እንዴት ነው? አሁን ጥያቄ ጽናት ከዛ ጉዱ ወጣ፣ ደግሞ አሁን እንዲገም ሌላ እዚህ ወጥ ሌላው ጉዳዩ መጣባት ማለት ነው። ሁሌ ፈተና ነው የጽናት፣ ሁሌ ፈተና እንደው ኪራ ባመጣው ጣጣ የጽናት ምን ይላታል። ለምን እንደሆነ አላውቅም ብቻ ከባድ ነው ጽናት፣ ያው ሁሌ ፈተና ነው፣ ሁሌ ፈተና ነው። አሁንስ ምርር ብሏታል፣ ምርር ብላ እያለቀሰች ለምንድን ነው ሁሌ በመጣመጣ ችግር መታመጣ ለምን በመጣመጣ ችግር መታመጣው፣ ለጽናትም ተናዳ ጠይቆለች ማለት ነው። ያው እሱም አልተረዳትም። እሱም በቃ በጣም ጨንቆታል። እናቴስ ብትሆን እናቴ እንደዚህ ተንበርክካ ጠይቃ እንቢል ባላት ወይ ምን ላርግ፣ እስኪ አንድ ሀሳብ ስጭኝ ነው ያላት ለጽናት። ጽናትም እኔ አልፈልግም፣ አይኑ እንዲያየት አልፈልግም ነው ያለችው። ያው ኪራም እንደሚፈራው ቀድሞ በጣም ነው ተናደደው። ስለዚህ በጣም ተቆጥቷል ማለት ነው። ያው እሷ ያለ ያለ እንትኑ በጣም እንትን እያለ ነበር፣ እየታደሰ ነበር ቢሆንም ብቻ ያው ጽናት እሺ ያለለም እኔ እዚህ ቤት ህይወቴ እስካለ ድረስ እዚህ ቤት አትገባም እያለች ነው ጽናት ማለት ነው። ቢሆንም አዎ ህይወቷ ሁሉ ነገር ምስቅልቅልን ያወጣ የምስቅልቅልን ያወጣችው እንዴት ብለህ ነው አንተ እዚህ ቤት የምታመጣት ብላ በጣም ነው የተናገረችው ማለት ነው። ያው ኪራም ያው በቃ ለእሱ ሳል እናቱም እንዲህ ነው ቤት የሚቀበላት ቤቲ፣ በጣም ህይወቴ ምስቅልቅል አድርገዋለች። አንደኛ ሚስቴንም ልጄንም የገደለች ሰው ነች ስለዚህ እንዴት ነው በዚህ መልኩ እኔ ቤትን ማምጥ እች ማስቀመጣት ብሎ ለእናቱ እየነገረ ነበር እናቱም በቃ እሷ ስለምትወድና ስለምታፈቅር ነው ለምንድን ነው የማትረዳት ብላ እሷም እኔ መላ መለሰች ላት ኪራ ምንም ቢሆን በፍጹም እኔ ቤቴን አልቀበልም እቺ እብድ ነች እቺ በቃ ለምንም ምንም ቤቴ አላመጣም እያለ ለእናቱ ከፍ ዝቅ ለእናቷ ከፍ ዝቅ አርጎ እየናገራት ነበር። እሷም በቃ እንደዛም እየሆነች እየመታችውም ቢሆን ያው እንትን እያለች ነው ማለት ነው። እንደገና ደግሞ ተንበርክካም ቢሆን ይቅርታ፣ በቃ ልጅም ብቻ አደራህን እያለች ነበር ማለት ነው። እና እሱም አንድ ልቡም አዝኖር አንድ ልቡም በቃ ያንን ነገር ይመጣበታል። በጣም ብዙ ነገር ነው ያሰበው ማለት ነው። እና እንደምታጋት ቢቲ፣ ያው ያዙኝ ልቀቁኝ እያለች ይኸው እንደዚህ ያሽግደግደታል ማለት ነው። እና ያው ሁላችሁም ታውቃታላችሁ ብዬ አስባለሁ። እንደዚህ ሆና እናትየውን እያሰቃያቻት፣ እናትየውን ተረጋጊ ያለቻት ምንም አሰማም። እሷ ና እሷ ኪራ ብቻ ነው እኔ ኪራ ኪራዬ ብቻ ነው። ለኪራዬ ደብዳቤ ልጻፍለት ለኪራዬ በደብተር ልጻፍለት እያለች እየተናገረች ነው ማለት ነው። ያው እሱ ምንም ብትል ያው እናትየው ከዚህ ውጭም ሌላ ነገር አትልም ተኪራ ኪራ ኪራ ነው የምትለው ብላ በጣም እየተናገረች ነበር ማለት ነው። ጉድ ጉድ ጉድ ጉድ ነው እኮ እንደዚያ አብዳ መንጣታ ጉድ እኮ ነው። ኧረ ፍቅር እንዲያደርጋል አለች ቴና ቴናን ታቆታላችሁ አሁን ጨዋ ጨዋ ሆናለች። አጉል መካሪም አጉልም እንትን እየሆነች ነው ቴናንትም እንደምታቋት፣ ያው እኔ በጣም ነው ደስ የምትለኝ የምር እሷ በቃ ግልጽ ነች። ሁሉ ነገር የሰማችሁ ነገር በቃ ንግር ነው የምታረገው ማለት ነው። ቴናም በቃ ለጽናት ሁሉ ነገር በቃ በበሩ ጋር ቆማ እያሰማች ነበር። ከዛ ቴናም ለ ለጽናት ነገር ያራ ኪራ እንዲንዲን ነው የሆነች ሰው ያመጣል እንግዳ እዚህ ቤት። ስለዚህ እኔ በሩ ጋ ተለጥፌ ነው የሰማሁት የልንገርሽ ብዬ ነው ብላለች። ጽናትም እኔ አልሰማ በትዳሪና በባሌ አትምጪ ምንም ወሬ እንድሰማ አልፈልግም፣ ትላታለች። እሷም እኔ ላንቺ ብዬ ነው እንጂ እንደዚህ የሰማሁት ነው የነገርኩሽ እያለቻት ነበር። እናም ያው ጽናትም አልተረደደ በኋላም እናትየው የቤት ይማት የቤትና ስትመጣ ነው የተረዳችው። እዛኔ ነግሬሽ ነበር እች ሴትዮ ነች የመጣችው በረጋ ሲሆን አልሰማሽኝም ነበር ትላት ነበር። ኦኬ ጽናትም ተናዳ ሴትዮዋ ስትመጣ በሩጋ ተናዳ ወደ ክላስ ክፍለ ስግዝ ቃርጋ ታለቅሳለች። ስታለቅስም ኪራታ የተረጋጊ ለምንድ ነው የምታለቅ ሽዩ እያለት ነበር ያው እሱም እንደዚህ አንጠበቅም ያው ጽናትም ብቻ ተናዳለች ማለት ነው። ከባድ ነው። ያው ዛሬ ደግሞ እንደምትመለከቱት ናሁም እና ምሩ የቀለበት ፕሮግራም ነው ማለት ነው። ቀለበት እያረገለት በጣም ደስ በሚል መልኩ እያሳለፉ ነው። እነሱ ማብራታቸው አብርተው፣ ሻማቸው አብርተው የቀለበት ፕሮግራም እያሳለፉ ነው ማለት ነው። ምሩና ናሁም ደስ በሚል መልኩ ማለት ነው። ሌላውና ይሄ ነው ማለት ነው። በጣም ደስ ታማለ አብዝም ማለ። ያው አንዳንዴ እንደዚህ ነው ሲቀይጠው ማለት ነው። እና ምሮዬም በጣም ደስ ብሏት ዛሬ ያው ቀለበት ታገብኛለሽ የሚል ጥያቄ አቀረበላት ማለት ነው። እና ሀሚ የኔ ሳቂታ ሁሌ ፈታበይ ሁሌ ዘናበይ ሳቂልኝ ነው የሚላት እኮ ከምር ይናሁ እንደናሁም እኮ ቤሱ ካለ ኮ በቃ ነው የሚለው እና ናሁሚም የፍቅር ታገብኛለሽ የሚል ለምሮ ለሚስቱ ቀለበት አረገላት ማለት ነው። እንደዚህ ፋፍክት አድርጎ በሻማ ቤቶ በብሉ ፍክት አድርጎ ጠብቃት ተሳ ደሳላ ተዛም ተንቀቀፉ። ከዛም እንደዛ እየሆኑ አሁኑ ማለት ነው። ያው እንደምትመለከቱት የቤት እናትም እየለመናችሁ ነው ማለት ነው ለኪራ ተወው ተወው በቃ ተለመነኝ እያላችሁ ነው ማለት ነው። ያው ሰኔም ወደ ግሮቤል እየደወለች ናፍቀኛል እና በቃ ምናምን ያመት የምንሰራው ምግቡን በቃ እሱን እናፈቀኝ ምናምን እያለች ነው ማለት ነው። አይ ሰኔ አሁን ፍቅር ገባላት እኮ ሰኔ ገባላት። ክብር በፊት እንደዛ ያልተወራጨችው አሁን በቃ ናፈቀኝ እያለች በጣም እንትን እያለችው ነው ማለት ነው። ሰኔም ግሮቤል ናፍቀል ናፍቋታል፣ ያው እና እያለችው ነው እዚህ ጋር ደግሞ ያው እየተወያዩ ነው ማለት ነው። ለምንድን ነው የመጣሽው ብሎ እየጠየቃት ነው በሩ ጋር ቆሞ። ጽናትን ወደ አባታው እያወራች ነው ማለት ነው። እንደምትመለከቱት በጣም በጣም በጣም ዛሬው በቃ አንደኛ በምሩ ደስ የሚል ነገር ነው የጋብቻ እንትን ጥያቄ ተጠየቀላት ማለት ነው። እዚህ ጋር ኪራ ደግሞ አንዴ ፋይሲል አንዴ ደግሞ ሳይሲል እንደዚህ እየሆነ ማለት ነው። ዛሬ ቪዲዮ እንደምትወዱት ተስፋ አረጋለሁ ማለት ነው። ከምር ለቤት የአዲስ የሆናችሁ ሰብስክራይብ እንዱም ላይክ እያረጋችሁ ገባ ገባ ብሉ ማለት ነው። አበረታቱ የእናንተ እርዳታ እና የናንተ ድጋፍ ያሸኛል ማለት ነው። ቤት ላይ የቪዲዮዎች አመጣላችኋለሁ ማለት ነው። ሼር ሼር እያረጋችሁ አበረታቱ፣ እንዱም ሰብስክራይብ አድርጉኝ። እስ እስኪ ከፍ ከፍ አድርጉኝ። ከፍ ከፍ አድርጉኝና እስኪ አበረታቱ፣ የእናንተ ድጋፍ ስለምፈልግ ለኔዎቹ ማለት ነው እናንተ ድጋፍ ስለምፈልግ አበረታቱኝ እላችኋለሁ። የዛሬ ውድ ይሄን ይመስላል ማለት ነው። ትወዱታላችሁ ብዬ ተስፋ አረጋለሁ። እኔ ውዶች፣ እኔ ማሪች ለምታበረታቱ ዞች፣ በርቺ፣ ጠንክሪ ለምትሉኝ እጅግ አድርጌ አመሰግናለሁ። ጥያቄ ካላችሁ በኮሜንት አሳውቁኝ ማለት ነው። እመልስላቸዋለሁ ማለት ነው። የኔ ውዶች፣ የኔ ምርጦች ማለት ነው ያው ዛሬ በዚህ መልኩ ፋፍ ባለ መልኩ ነው የመጣሁት ማለት ነው። ያው ቪዲዮ ደግሞ እንደሚደርሳችሁ ተስፋ አደርጋለሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። መልካም ቆይታ ይሆንላችሁ ማለት ነው።